ሰበር ዜና! ዛሬ በርካታ ወንድሞቻችን በሸዋና በደቡብ ጎንደር ገብተዋል። ዛሬ ከፍተኛ የመንግስት ኃላፊዎች በተገኙበት ነው እ ሻለቃ የሆነው ሁሉ ዋናው ገብቷል። እስከ ፕሮግራም ፍጻሜ የትም እንዳትሄዱ። ዛሬ ከሰዓት

መደውን የህዝብ የፍቅር አቀባበል የተደረገላቸው በተለይ ሻለቃ መሪ የነበረው ገበየሁን ጨምሮ ማለት ነው። ሰሜን ሸዋ ዞን መርሃቤቴ ወረዳ በተለይ ደግሞ አለም ከተማ ተብሎ በሚታወቀው እንደስ ወንድሞቻችን ሲገቡ አቀባበል ያደረጉላቸውን ላስታውሳቸው፣ እጅግ የሚገርም ነው። ከፍተኛ የክልሉ አመራሮች በተገኙበት ነው። በተለይ በምክትል እርሰ መስተዳድርና ማዕረግ እና የከተማ ዘርፍ አስተባባሪ የሆኑት እና መሰረተ ልማት ቢሮ ኃላፊ እንግዲህ ታላቅ የሆኑ የክልሉ ኃላፊነት ማድረግ የሚገኘው ዶክተር አህመዲን መሐመድ በተገኙበት እንዲሁም ደግሞ የክልሉ ንግድና ገበያ ልማት ቢሮ ኃላፊ የሆኑት ዶክተር ኢብራሂም መሐመድ እና እንዲሁም የሰሜን ሸዋ ዋና ከተማ አስተዳደር ማለት የሰሜን ሸዋ ዋና አስተዳዳሪ የሰሜን ሸዋ ዋና ዞን አስተዳዳሪ የሆኑት መካሻ አለማየሁን ጨምሮ ነው። እነዚህ ከፍተኛ የመንግስት ኃላፊዎች የክልሉ ኃላፊዎች እንዲሁም ደግሞ በስተዋረድ በተለይ በቅደም ተከተል እንግዲህ የስልጣን ማዕረግ ያላቸው ኃላፊዎች የስራ ባልደረቦች የተገኙበት እነዚህን የመሰለ ከፍተኛ ኃላፊነት ያላቸው ሰዎች ለእነዚህ ወንድሞች ከፍተኛ ቦታ በመስጠት በመገኘት ደማቅ አቀባበል ነው ያደረጉላቸው። በተለይ የሰሜን ሸዋ ዞን ዋና አስተዳዳሪ ሆኑት መካሻ አለማየው እንግዲህ በተገኙበት እንዲሁም ደግሞ በእርሰ መስተዳደር ማዕረግነት ያለው የገበያና ንግድ ቢሮ የክልሉ እነዚህ ከፍተኛ እንግዲህ የመንግስት ስራ ኃላፊዎች እንዲሁም ደግሞ መኮንኖች በተገኙበት ጭምር ነው የሚለው በተለይ ይሄን ያወጣ የአማራ ክልል ኮሚኒኬሽን ቢሮን እነዚህ በተገኙበት ሰሜን ሸዋ ዞን መርሃቤቴ ወረዳ ሲንቀሳቀሱ የነበረ ወንድሞቻችን የመንግስት ጥሪ ሲቀበሉ በዛሬው ዕለት ደማቅ አቀባበል አድርጎላቸውን እጅግ እናመሰግናለን። ሌላኛው ጉዳይ እዚ ጋር በተያያዘ በጣም ከሚገርመው ደግሞ ሰሞኑ ደቡብ ጎንደር በርካታ ወንድሞቻችን እንደገቡ እናስታውሳለን። በዛሬው ዕለት ደግሞ በደቡብ ጎንደር ዞን ፎገራ ወረዳ ሲንቀሳቀሱ የነበሩ ወንድሞቻችን ለፋርጣ ወረዳ ለሚገኘው እንዲሁም ደግሞ ከፍተኛ የስራ ኃላፊ ለሚገ ግኝ በፋርጣ ወረዳ በመሄድ በሰላማዊ መንገድ እንግዲህ የመንግስትን ጥሪ ተቀብሎ ተቀላቅለ። ከእነዚህ ውስጥ እንግዲህ የመንግስትን ጥሪ የተቀበሉት ወንድሞች ላስታውሳቸው፣ ዋና የሚባለው ሻለቃ መሪ የነበረው ገበየሁ በለጠን ጨምሮ ጸጋዬ ሐመዲን፣ ተስፋ ያወቀ፣ የብባል ሲነጋ፣ አባይ በላይነህ፣ ሸጋ አየነው፣ ዘነበ አለሙ፣ ሰጠኝ እሸቴ እነዚህ ናቸው እንግዲህ በዛሬ ሁለት በደቡብ ጎንደር የገቡት። እነዚህ ሲገቡ ዋና ሻለቃ የነበረውን ገበየሁ አለበለጠን እሱ በመምራት እነዚህ ከስር የዘረዘርኩላቸው ወንድሞቻችን የመንግስትን ጥሪ ተቀብለው ገብተዋን። እንግዲህ ኢትዮጵያ ወደ ሰላም ጉዞ የሄደች መሆኑ የሚያመላክት ግልጽ የሆነ ማሳያ መንገድ ነው። በጣም ደግሞ በጣም በጣም ከሚገርመው እንግዲህ ከፍተኛ የስልጣን ማዕረግ ያላቸው ወንድሞች ኃላፊነት ያለባቸው አመራሮች ዝቅለው ወርደው እንግዲህ መራቤቴ ወረዳ በመገኘት አለም ከተማ ላይ በመገኘት ማለት ነው። እነዚህ ወንድሞች ሲገቡ አቀባበል አድርገውላቸዋል። እንዲሁም ደግሞ የዞኑ የሀገር ሽማግሌዎች በተገኙበት በምስሉ ላይ ስገባ ይዤላቸው እንደቀረቡትኝ የሀገር ሽማግሌዎች በተገኙበት ደማቅ አቀባበል አድርገውላቸዋል እና ሰው ሳለም ባለፈው ከሶስት ቀን ከአራት ቀን በፊት እነጸዳሉ ደሴ ሲገቡ ከፍተኛ የስራ ኃላፊዎችም እንዲሁም ደግሞ የሀገር ሽማግሌዎች መኮንኖች በተገኙበት ደማቅ አቀባበል እንዳደረጉላቸው ይህ ዛሬም

ደማቅ አቀባበል የተደረገላቸው በሰሜን ሸዋ ዞን ሲገቡ ማለት ነው። ሰሜን ሸዋ ዞን መራቤቴ ወረዳ የነበሩ ወንድሞች፣ በተለይ ደግሞ አለም ከተማ ተብላ በምትታወቀው ለእነዚህ ወንድሞች ደማቅ አቀባበል አድርጎላቸው ቀሪ ቀጣዩ ይቀጥላ እንግዲህ ሰላም በሰላም እንግዲህ የመንግስት ጥሪ እየተቀላቀሉን የሚገኙ ሰሞኑን በተለይ በጎንደር፣ በሰሜን ሸዋ፣ በወሎ እንድም አልፎ አልፎ ደግሞ በጎጃም እየቀጠለ ይገኛል። ስለዚህ እኔ ምላችሁ ግን እዚህ ጋር አንድ ነገር አለ በርካታ ወንድሞቻችን የሚገቡ እንዲህ በጀምላ ሲገብሩ እንጂ በብዙ አቅጣጫ በብዙ አቅጣጫ ከምላችሁ በላይ ከህዝብ፣ ከሚዲያ ከሚታወቁ በላይ ወንድሞች የመንግስትን ጥሪ በተናጠልም እየገቡ እንደሆነ ላሳስባችሁ ይፈልጋሉ። በርካታ ወንድሞች እኔ ራሱ ከማውቃቸው ጀምሮ ማለት ነው የመንግስትን ጥሪ እየተቀበሉ እየገቡ ወደ ልማት ፊታቸውን እያዞሩ ይገኛሉ። የመንግስት ደግሞ እንግዲህ ሲገቡ ከፍተኛ ደማቅ አቀባበል እያደረጋቸው በተለይ ደግሞ የክልሉ እርሰ መስተዳደር አቶ አረጋ ከበደ እንደተናገሩት የመንግስት ድጋፍ እንደማይለያቸው ነው አክለው የተናገሩት ለነዚህ ለሚገቡት ራሳቸውን ቋቋሙ ድረስ የመንግስት ድጋፍ እንደማይለያቸው እንዲሁም ደግሞ በሚፈልጉት ዘርፍ መሳተፍ እንደሚችሉ በጸጥታውም ይሁን በልማቱም ይሁን በተለያየ በሚፈልጉበት ዘርፍ ክልሉ ርዕሰ መስተዳደር ሲገልጽ ድጋፉ እንደማይለይ እና በሚፈልጉበት ዘርፍ ደግሞ ሲሳተፉ የመንግስት ድጋፍ ፍላጎታቸውንም ደግሞ አክሎ እንደሚሰጥ መግለጫ ሰጥቷል። ስለዚህ እነዚህ ወንድሞች ሲገቡ በሚፈልጉት በጸጥታውም ይሁን በማንኛውም ዘርፍ ወይም ደግሞ ወደነበሩበት ወደ ቀያቸው ተመልሰው ወደ መሰረተ ልማት የሚዞሩበትን ሁኔታ የማ ቋቋም ደረጃም ሊኖር ይችላል። ይህ ሁሉ ነው እንግዲህ የክልል ርዕሰ መስተዳደር እንዲሁም በፌዴራል ደረጃ ድጋፍ እየተደረገላቸው የሚገኝ ሌላኛው ደግሞ ቀሪ ወንድሞቻችን ከዚህ እየተያዩ እንደሚመጡ ተስፋ እናደርጋለን። ሲገቡም ደግሞ ከፍተኛ ደማቅ አቀባበል እየተደረገላቸው ነው የሚገኝ። ስለዚህ መንግስትም ልናመሰግን ይገባል። እንዲሁም ደግሞ ለገቡ ወንድሞቻችን ምስጋናችን እጅግ ከፍ ያለ ነው። ሁለት ነገር ነው። አንደኛ የለክልሉም ብሎም ለሀገር ከፍተኛ የመሰረተ ልማት ሀይል የሆኑ ህዝቦች ወንድሞቻችን ነው እና በእጅጉ ነው ልናመሰግናቸው የሚገባ። አዲስ የሆናችሁ ሰብስክራይብ ቤተሰብ ሁኑ እንዲትኩስ እና ዕለታዊ መረጃዎች እንዲደርሳችሁ በጣም አመሰግናለሁ። ዛሬ በጣም ደስ የሚል ነው። ምክንያቱም በተለይ በዛሬ ሁለት የገቡት በሰሜን ሸዋ ያለው እንቅስቃሴ ስለጀመረ፣ በጣም እናመሰግናለሁ። ሰሞን በርካታ ወንድሞቻችን የገቡት በጎንደር ነው። ቀጣይ ጎንደር ላይ የምንጠብቀው እንግዲህ ሳሚንና የሳሚን መሰል ወንድሞቻችን እንግዲህ መንግስት ጥሪ ስኪገቡ ድረስ በሰላም እንግዲህ ተስፋ እናደርጋል፣ እንጠብቃለን። ታይላዊ ቪዲዮ ስክን ሰብስክራ ባጠብቁን ቸው